ለማልችን ነው፣ ሂጂና አጣሪልኝ። ምንድን ነው የማጣራልሽ? ታውቂያለሽ አማሚ በጣም ተናዳብኛለች። ቢያንስ ሂጂና ዴቭን ጥሪልኝ። ደግሞ ፈለሽ ምንም። አሹዬ ዴቭን ብቻ ጥራልኝ። ማሚ እናታይክ። ኧረ አንቺ ብልጣ ብልጣ ራራ፣ እኔ ሞኝ ቂላ ረግሽኝ አይደል? ኧረ እኔ እንደዛ አላልኩም። አሹዬ ይኸውልሽ፣ በይ እንዲሁ እንዳማረብሽ ቀጥ ብለሽ ውጭ እንዴ። ለምንድን ነው የምመለሰው? ሂዱ ይፈንጥራልኝ እንጂ። ቆያንቺ ምኗ ሞኝ ማፈሪያ ነሽ። አሁን ደግሞ ምን አደረግኩ? በይ በዚህ ዱላ አናትሽን ሰሜንና ደቡብ ከፍዬ ሳልገላግልሽ ውጪ። እንዲ አሹ አንተ ደግሞ ምን ተነካ? ሴቶቹስ እሺ ይቅሩ ነው ወይስ አንተን በዲፍ ትቀናለን? ቆይ ግን እኔ የምለው ቴና በመበተሽ ማሰብ ጀመርሽ? እንዲ እኔ ምለውኜ ነው መቀናው ይኸውልሽ ህትዬ ላይ እንደዛ ያረግሽ፣ በኋላ ለአይኔም አንቺን ማየት አስጠልቶኛል። አሁን እዚህ ቤት አትምጪ ተብለሻል አልተባልሽም? እና ማሚ እንደዛ ስላለችኝ አይደል? ወደ ቤትም አልገባ። እሱ በእናትህ ስወድ እጥራልኝ። ቆይ አንቺ ልጁ ለቦሻ አሹ ጥሩ ሰዓት መጡት። ጥዬ ምንድን ነው? እሱ ምንም ምንም አይደለም። ማሚዬ እንዴት ነሽ? ይመስገን። ለምን መጣሽ? አረ ምንም፣ በዚህ ጋር ሳልፍ እኮ ሰላም ልበላችሁ ብዬ ነው። እሺ፣ ሰላምታውን ጨረሽ፣ ሂጂ። ማሚዬ የሆነ ነገር የሆነ ነገር። ሄዳ ነው ማለያት? እሷ ማኮ ከኪንጎ ጋር ሄዳለች። ግን እንዴት ነው አንቺ ዛሬ የተረጋጋሽው? ዝም ብለሽ የተጠየቅሽው መልሽ፣ ቅምጥል ወንድ ተከትላ ሄደች እያልሽ ነው ያለሽው? ኧረ እንደዛ አይደለም። ታዲያ የት ሄዳ ነው? አንቺስ ምልስ ሰሪ እዚህ መጣሽ? እኔማ እኮ አባባን ትንሽ ስላመማቸው ቅምጥል አደራ ስላለችኝ ላያቸው መጥቼ ነው። በይ ሁለተኛ እዚህ ቤት ተመልሰሽ እንዳትገቢ። ለምን ገና ቆመሽ እዚህ ለምን ትኛለሽ? እንዴ ሁለተኛ እዚህ ቦታ እንዳላይሽ፣ ሂጅ ተፊልኝ። ጥፊ ግን እኮ አባባ በዚህ በጥንጋይ አናት አባትሽን እንምልሽ፣ ሄጅ ከዚህ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በእያላችሁ በሰላማችሁ ብዝዝት ይበልልኝ። ሰራተኛዋ አዳይ ክፍል አንድ መቶ ሀያ ሰባት ይዤላችሁ ቀርቤ ያለሁ ማለት ነው። እንግዲህ ዴቭ ና እንግዲህ አዳይን ዴቭ ተጨንቋል ማለት ነው። ከቤተሰቦቹ ለአዳይ ሰራተኛ እንደሆነች እንዴት ለመናገር ግራ ተጋብቷል ማለት ነው። ከዛ በሱ ምክንያት የመጣ ሰክሮ ይገባል ማለት ነው። አንድ ላይ እንግዲህ አዳይን ደግሞ አንድ ላይ ለማደር አልጋ ይዞ ነበረ። ነገር ግን አዳይን አሻፍራኝ ብላ ወደ ቤቷን ተመልሳለች ማለት ነው። እንግዲህ እዚህ ጋር ደግሞ ገጠር የሄዱ ልጆቹም እንግዲህ የሚያደርጉትን ነገር ግራ ተገብቶ አዳይ ቤት ቁጭ ብሏል ማለት ነው። እንግዲህ ዲና ዴቭን ፈልጋ ስትሄድ አሹን በዱላ ቅጥም ቅጥሟን እየሰበረ ከዚህ ቤት ውጪ እያለ እያባረራት ይገኛል ማለት ነው። ባቡሬ ደግሞ ሐሳብ ላይ ገብቷል። ማለትም ለምለምን የሱ እናት ለማግኘት ሽርጉድ ያለ ስለሆነ እናቴ አንድ ነገር እንዳታደርጋት ነው ማለት በጣም ፈርቷል ማለት ነው። እንግዲህ በጣም ይቅርታ እናቴ፣ ምንም ልሰማኝ አልቻለችም፣ ትተኝ ሄዳለች። ዝም ብለሽ ለፍተሻል እንጂ መች እናቴ መቼም ወደ እራሷን አትመለስም። ትንሽ ጊዜ ነው፣ አንተ አትጨነቅ፣ እኔ መልሳቸዋለሁ። እሽ፣ ለልይ አመሰግናለሁ። እኔ ማመን አድርጊያለሁ ብለሃል ይሁንኝማ ከዚህ በላይ ባደርግል ላንተ እንደዛ ነበረ። ቤቴ እናቴ ወደ ቤት ታስገበት ደስ እንዳለኝ፣ ከዛ በኋላ እናቴ ሙሉ በሙሉ እብድ አይደሉም፣ ትንሽ እንክብካቤ ያስፈልጋቸዋል፣ እጠብቃለሁ እያለ እንግዲህ በቡሬን ለለምለምን ያቀፋታል ማለት ነው። አሸናፊ በር ተኳኩቶ ነበረ፣ ብድግ ብሎ በርከፍቶ እንግዲህ በሩን ክፍት እንዳደረገው እንግዲህ ቲና ሆና አንቺ እዚህ ምልሰሪ መጣሽ አሹ አትቀጠኝ አንቺ ልጅ እያለ የሆነ ነገር ልጠይቅህ እያለችው ምንም ነገር አትጠይቀኝ፣ እኔ ምንም ነገር ከአንቺ አልፈልግም ይላል። እንግዲህ ዴቭን ወደ እናቱ ጋር ስልክ ይደውልና ይቅርታ እናቴ ስራ ይዤ እኮ እያለ እንግዲህ ማለቴ እያለ ግራ ተገብቷል ነበረ ተንቼ ነበረ ማዬ እያለ አው ማዬ፣ በጣም ይቅርታ አድርጊልኝ እያለ እንግዲህ በስልክ ያወራቸዋል ቤተሰቦቹ ማለት ነው። ምንድን ነው አባትህ እንደውሎ ነበረ? አው ዳዲ ደውሎ ነበረ ይሄ ሁሉ ቀጥቅጦ እኔ ያላየሁትም አይገርምም። እኔ ትንቼ ነበረ እያለ እንግዲህ ስልክ ከእናቱ ጋር እያወራ ይገኛል። እንግዲህ ቤተሰቦቹ ለስለ አዳይና ስለ እሱ ፍቅር እንደሚያወራቸው ግራ ተጋብተዋል። ሊዱ የሆነ ነገር አወራች ነበር ስትል በጣም ደንግጦ ምንድነው፣ ምንም አዲስ ነገር የለም ሲኖር አወራሻለሁኝ። አዲስ ነገር የለም ሲኖር ነግርሻለሁ። ሊዱ ምንድነው ያለችሽ? ለካ እሱ ነው እንዴ ከዛ በጣም ደንግጦ ነበረ ሌዱ ምንድ ነበረ ያለችሽ እንግዲህ እያለ በጣም ተደናግጦ ተዳናግጦ ነበረ። ሱኖ እንዴ ለካ ኤላል ማለት ነው። ያኔ ስለ አደኝና ስለ እሱ ያወራች መስሎት በጣም ተደናግጦ ነበረ። ነገር ግን እሱ ስለ ሳይሆን እንግዲህ በቃ ሲኖረ ነግርቻለ እማዬ ደህና ዋይ እያለ እንግዲህ ስልኩን ይዘጋባታል ማለት ነው። ነገር ግን ዴቪን እንግዲህ ስለ ቤተሰቡንና ስለ ራሱ ነገር እንግዲህ ስለ አዳይን የሚያወራት ሰራተኛ ስለሆነችን በሷን አፍሮ ነው ማለት ነው። ዳርዳር ያለ ነው መጨረሻው እንግዲህ ምን ይሆናል። አዳይንስ እና ዴቭን ፍቅራቸውን ይቀበላሉ አይቀበሉም የሚለው ነገር አብረን እንከታተላለን ማለት ነው። ዴቭ በአሁን ሰዓት በጣም ጭንቅ ውስጥና በጣም አስጊ ውስጥ ነው ያለው ማለት ነው። በጣም ተጨናንቀዋል። ከአዳይም ከሆንኩኝ ቤተሰቦችን ይርቁኛል፣ ከቤተሰቦችም ከሆንኩኝም ከአዳይ ይርቃሉ በማለት በጣም እያሰበ ይገኛል ማለት ነው። በጣም ግራት ተጋብተዋል በአሁን ሰዓት ማለት ነው። የሚይዘው የሚጨብጦ ነገር ግራት ጠፍቶበታል። እንግዲህ የሩታን እስኪ ምንትምትኛለች ትምትኛለች እስኪ አማክሪኝ አዳይን ቤተሰቦች ይህን ይቀበሏታል ወይስ አይቀበሏትም የሚለው ነገር የሩታን ያማክራታል። ዴቭ ድንገርክ እያለችው እንግዲህ እኔ ካ እኔ ምንም ነገር ቤተሰብ አይቀበልህም ለዋለች። እንግዲህ ቲናን ዴቭ ካደረበትን ከሆቴል ውስጥ እንግዲህ እተከታተለችው ትገኝ ነበራ ካደረበትን ከሆቴልን እንግዲህ የተከታተለችው ነበረ። ቲናን እንግዲህ ፍቅር ጋርም ስልክ ስደውል ፍቅር ስልክ አላነሳም ትላታለች ማለት ነው። ከዛም በኋላ እንግዲህ ዴቭን እንደተከታተለችው እንደተከታተላትን ስላወቀ እንግዲህ ዞር ይላል ማለት ነው፣ ዴቭ ማለት ነው። ቲና ደግሞ በተደጋጋሚ ስለ ፍቅር ጋር ስልክ ትደውላለች። ፍቅርም ጋር ስልክ ሲደውል ፍቅር ስልክ አታነሳም። እንግዲህ ይህቺ ምን የሆነች ነው ተበላች በቃ እንግዲህ እያለችም እያሰበች ትገኛለች ማለት ነው። እኔ ቆይ ካልሰራሁልሽ አዳይ እያለች ሁሉም አዳይን መቶ አንገቷን እያነቃት ትገኛለች ማለት ነው። አዳይም ደግሞ ቅምጥል ጋር ሄዳ የቅምጥል አባትን እንክብካቤ ልታደርግ ስትሄድ እንግዲህ የባቡሬና ሰላምዬ እያለች እንግዲህ ስጠራት እንግዲህ አዳይም በጣም ተደንግጣ ሰላምዬ እያለቻት ወይኔ ጉዴ እያለችም አዳይም ያቺስ ማናት ቅምጥል የት አባቷ ሄዳ ነው ማላየት እሷ ከኪንጎ ጋር ሄዳለች ግን ዛሬ እንዴት ነው የተረጋጋሽው ዝም ብለሽ የተጠየቅሽው መልሽው ቅምጥል ወንድ ተከትላ ሄዳች እያልሽ ነው ታዲያ ወዴት ነው የሄደችው አንቺስ ምን ልስሪ እዚህ መጣሽ እኔማ እኮ አባባ ትንሽ ስላመማቸው ቅምጥል አደራ ስላለችኝ ላያቸው ልመጥቼ ነበረ በይ ሁለተኛ እዚህ ቤት ተከትለሽ እንዳትገቢ ገና እዚህ ጋር ቆመሽ ምን ትኛለሽ እንዴ ጥላለች ማለት ነው የባቡር እናት ሂጂ ጥፊ ከዚህ አካባቢ አባባን ግን በጣም ስላመማቸው ዝም በይ ሁለተኛ እዚህ ቤት ቤት ድንጋይ ሊያነሱ ጎንበስ ሲሉ አዳይም አናትሽን ክምልሽ እያሉ አየር ወጠች ትገኛለች ማለት ነው፣ ደንግጣ ማለት ነው። ምን አባቷ ነው እቺ ልጅ እዚህ የመጠችው? እያለችም እንግዲህ ድንጋይ ታነሳባታለች ማለት ነው። ለምለምም አጭር ቀሚስ ለብሳ ባቡር ፊት ስትመጣ ባቡሬ፣ አምሮብኛል ምንድነው? ልወጣ ነው እያለ ወዴት ነው እንደዚህ ለብሰሽ ምትወጪው ይላታል፣ ማለት ነው። ባቡርም አዘገቡ መታቆጭ ትልና እናቴ ጋር ለመሄድ ነው። አልገባኝም። እናቴ ጋር እንደዚህ ሆነሽ ነው እንደምትጁ? ምን አላመረብኝም። ዛሬማን መዘሯን ልትገልጂ ፈልገሽ ነው ማለት ነው። እሷ ላናግራት፣ ልረዳት ይገባል። ከዚህ በፊት የሆነችበትን ችግሯን ለመረዳት የሞከርክ ነው። የምርሽ ነው? አው ባቡሬ፣ ሁሉም ነገር ልረዳት ይገባል። እንደዚህ የሆነችበት ምክንያት እንግዲህ ማወቅ ፈልጋለሁ ትላለች። ግን በዚህ ልክ ዋጋ መክፈል አልነበረብሽም። ምን አለበት እናትህን ብቻ ወደ ጤንነት ከተመለሰች ይህ ባደርግ ምችግር አለበት። አመሰግናለሁ ለሊ። ምስጋና እንኳን አቆየልኝና ቆይተታ አመሰግንኛለህ። አሁን አይደለም በቃ አሁን እኔ ልሂድ። አብሬሽ እኔ ካቺ ጋር ልሂድ። አይደለም አንተ እዚሁን ብቻ ሂድ። ሳታየኝ እንግዲህ ማዘሯን አባባን አይቼ መመለስ እፈልጋለሁ። ለካሳቸውም አሉ። በቃ ተነስ አብረን እንውጣ። ግን እናትህ የምታይ ከሆነ ልክ አይመጣም። እኔ በሌላ መንገድ እሄዳለሁ። አንቺ በሌላ መንገድ ትሄጃለሽ። ይላሉ ማለት ነው። ሁለቱ በሳቅና በፈገግታ እንግዲህ በር ሲንኳኳ በሩን ከፍተው እየገባ ማነው ስትለው እንግዲህ ደብ ነበረ። አዳይን ፈልጌ ነበረ። እቅታ ሌ ረበሽኳችሁ መሰለኝ። አዳይ ፈልጌ ነበረ። አብራህ የሆነችን መስሎኝ ነበረ። እኔም እሷን ብዬ ነው የመጣሁት። አዳይ የለችም እንዴ? የለችም እዚህ። እሺ፣ ምናልባት ካገኘሻት ንገሪልኝ። እሺ፣ ነግርልለው። ግን በሰላም ነው? ችግር አለ እንዴ? ምንም ችግር የለም ለሊ ያው በንግግር የሚፈታ ነገር ነው። የማግዝህ ነገር አለ እንዴ? ይለዋል ባቡሬ። ምንም ነገር አይነት ነገር የለም። እሺ በቃ አመሰግናለሁ፣ ደህና ዋሉ። አዳይን ከመጣች ንገሮልኝ፣ እያለ ዴቭም እየሄደ ይወጣል። ባቡሬም ይሄ ልጅ ከአዳይ ጋር ተባጠሱ መሰለኝ፣ ይሄ ልጅ ልክ አይደለም። እንደዚህማ አይሆንም። ፍቅር ቀላል ነገር ነው እንዴ? በቃ እኔ ተነስቼ ናትካል መሄድ አለብኝ። እንግዲህ ይቅናሽ፣ እያለ እሷም ወደ ባቡሬ ናት ጋር ታመራለች። አሹ በር ላይ ዱላ ይዞ ቁጭ እንዳለ እንግዲህ በሀዘን ተክዞ ቁጭ ብሎ ነበረ። ሮማንም እንግዲህ ምግብ ይዘላት ስትመጣ ሮታም አጠገቡ ዴቭ የለም እንዴ ትለዋለች ማለት ነው። ምን ነው ሮተ ዛሬ ምን ነው? ሰላምታም የለም ወይ ዘጋሽኝ እኮ እያላትም የሌለም እንግዲህ ደግሞ ምንድነው ነው ሴቶች ሁሉ አዳዳ የምትሉ ዛሬ ምንድ ነው ውፍ እያለች አጠገቡ መታ ቁጭ ትልና ምን ነው ችግር አለ እንዴ? አዳይ አይነት ችግሯ። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ በዚህ እንቀጥላለን።